ከዚህ በላይ ምን ይመስልሻል? ቢበቃ ሁሉም ነገር እዚህ ጋር ቢያበቃስ? ተገቢ ያሉ ነገሮችን ባናደርግስ? እኔም አንቺም ሁላችንም ነገሮች ቢያበቁስ? በስነ ስርዓት ምታወሪ ከሆነ እንዲያበቁ ፈልጋለሁ። ይበቃሻል። ከህይወቴ ውጪ ከየት ውስጥ ቆይ፣ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽ፣ ነው በአብርሃም አፍ እኮ አይመለከተኝም፣ ከህይወቴ ብቻ ውጪ። ሲጀምር ደግሞ እሱም ሄጄ ብሎሻል። የኔን ህይወት ለመበጥበጥ ነው፣ አይመለከትሽም። አንቺ እንድታምኝልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ላሳይሽ። አይገባ ማን ስለሆንሽ ምን ስለሆንሽ ኦልሬዲ ተጠለሻል። ገባሽ? ተጥለሻል አታስፈልጊም፣ ብሎ ከህይወቱ አባሮሻል። ስለዚህ ምንም ላረጋ አይደለም የሚመጣውት ከህይወቴ እንድትወጪ ብቻ ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገናለሁኝ። ትላንትና የተፈጠሩትን ነገሮች አይታችኋል። ከዚህ በፊትም እየተፈጠሩ ያሉትን ነገሮች በሙሉ አይታችኋል። እና አብርሽም መልስ እየሰጠ ነው በተደጋጋሚ። እኔም መጠየቅ ያለብኝን ጥያቄ ጠይቀታለሁ እሷን ነገር ግን ያላመነችበት ብዙ ነገሮች አሉ። እሱ እንግዲህ እንደ ራሷ አመለካከት ነው። ያው የምታዩት ነገር ይኖራል። እኔም በደንብ ብዙ ያዩዋቸው ነገሮች አሉ። የተረዳውትም የገባኝም ነገር አለ እና ከዛ ከዛ አንጻር ጥፋቱ ማን ጋርም እንዳለ በደንብ ታረደች ያለው ማለት እስከዛሬ ድረስ የተፈጠሩት ነገሮች እሷ አሁን ብላ እያደረገችው እንዳለ ነው። አሁን እየተረዳው ያለሁት ሁኔታዎች በሙሉ እማያቸው ነገሮች በሙሉ እያመዘኑት ያሉት ወደ እሷ ነው። ነገር ግን ያው አንዳንድ ጊዜ መደማመጥ ሲያቅትና አንዳንዴ ያላደለ ነገሮችን በራሴ መንገድ ፊክስ አደርጋለሁ ብሎ በመሄድ የሚፈጠሩ ትርኮች ወይም ግጭቶች አሉ። ከትናንት ወዲያም እኔና አብርሽ ጋር የተፈጠረ ችግር አለ። እና ያም ነገር እንዲያበቃ ፈልጋለሁኝ። ከዚህ በኋላ ማንም ወደኛ ህይወት እየመጣ ባይረብሸን ደስ ይለኛል። ሁሉም እየተነሳ ለምን ህይወታችንን እንደሚረብሽ ስቲል ነው እኔ ጥያቄ ነው። ምንም ሊገባኝ አልቻለም። ማለት ምንድነው ግን እኛ ጋር የተለየ ነገር አለ እንዴ? እንደዚህ ሰው ሁሉ የእኛን ህይወት መበጥበጥ የሚፈልግበት የተለየ ምክንያት ምን አለ ስላልገባኝ ነው። ከምር ግልጽ አንሆነልኝም እስከ እስከዛሬ ድረስ እና ዛሬ ዋነኛ ሀሳቤ የመጣውበት ምክንያት ነፂ ላገኛት ነው። ቀጥሬያት አለሁኝ። እንዲሁም አቤልም አለ ይመጣል። እና ላገኛት ወይም ላናግራት ፈልጋለሁኝ። በሰላም ነው ምጠራት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለኝ አልሐምዱሊላህ። የዛሬ እርሴ አብርሽና ሩታ እንደውም ነፂ ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ብዙዎቻችሁ ቪዲዮ ስታዩ ላይክ ሰብስክራይብ አታደርጉ ማለት ነው። ምንም ችግር የለውም ላይክ ሰብስክራይብ ብታደርጉ ምንም ችግር የለውም ማለት ነው። እና ውድ ቤተሰቦቼ አዲስ የሆናችሁ ነባሮችም ቪዲዮ ስታዩ በላይክ ጀምሮት ማለት ነው። እርሴ አብርሽና ሩታ እንደውም ነፂ ናቸው ማለት ነው። እንግዲህ የሩታና የአብርሽ ትዳር አፍራሽዋ በህግ ስር ውላለች ማለት ነው። እንኳን ደሳላችሁ ብዙዎቻችሁ በሩታና በአብርሽ የተጨነቃችሁ ልጆች ብዙዎቻችሁ አላችሁ ማለት ነው። እንግዲህ የሩታና የአብርሽ ትዳር አፍራሿ እቺ ነፂ የምትባሉ ናት ማለት ነው። ብዙዎቻችሁ ላታውቋት ትችላላችሁ፣ እኔ ልንገራችሁ ማለት ነው። ግን ቪዲዮ ስታዩ ላይክ እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እና አንዳንድ ሴቶች እውነት በጣም ይገርማሉ ማለት ነው። ባለትዳር ሆነው የሁለት ልጆች የሶስት ልጆች እናት ሆነው ብዙ ሴቶች የሰው ትዳር የሚያፈርሱ አሉ ማለት ነው። እንግዲህ የአብርሽና የሩታ ትዳር ያፈረሰች እቺ ነፂ ተብዬ ናት ማለት ነው። እንግዲህ ሩታም ጀግና ናት። ብዙዎቻችሁ ሩታን አደንቅሻለሁ፣ ሩታ ኮርቼብሻለሁ ያላችሁ ብዙዎቻችሁ አላችሁ ማለት ነው። ሩታ አሁን ሳይሆን ከድሮም ከድሮም ጎበዝ አንበሳ ናት። አትሸወድም፣ ትሸውዳለች እንጂ ሁላችሁም እንደምታውቁም ሩታ ሞኝ አይደለችም። ጎበዝ ናት፣ አስተዋይ ልጅ ናት ማለት ነው። እና ብዙዎቻችሁ ቤት ተሽ እንዳትውጪ፣ ሩታ ቤትሽን ለቀሽ እንዳትውጪ የምትሉ ብዙዎቻችሁ አላችሁ ማለት ነው። ሩታ መቼ መቼም ይሁን አብርሽና ሩታ ቢለያዩ ሩታ ቤቷም ለቃ መቼም አትወጣ ማለት ነው። ምክንያቱም ብዙ የለፋችበት ብዙ የደከመችበት ስላለ ማለት ነው። አንዳንዶቻቸው ቤት ለቀው የሚወጡ ለምን መሰላቸውም የለፉበት ከሌለ ለእቃ ካልገዙ ምንም ነገር ካልገዙ ያው ተስፋ ይቆርጣሉ ማለት ነው። ምክንያቱም ምንም ነገር የለኝም በማለት ቤት ለቀው ይወጣሉ ማለት ነው። ሩታ ደግሞ መቼም ቤት ለቃ አትወጥም ማለት ነው። አቤት ማ ቻና እና ቤተሰብ ሩታ መቼም አትሸወድም ማለት ነው። እንዳትጨነቁ፣ ብዙዎቻችሁ በሩታ የተጨነቃችኋል አላችሁ ማለት ነው። እና ከሩታ ጋር ወደፊት ማለት ነው። ሩታ መቼም መቼም ይሁን እጅ አሰጥም ማለት ነው። ብዙዎቻችሁ ተጨንቃችኋል፣ አትጨነቁ ማለት ነው። አብርሽና ሩታ አንድ እንዲሆኑ ሁላችሁም ድምጻችሁ አሰሙ ይታረቁ የሰው ትዳር ማፍረስ ጥሩ አይደለም። እውነቴ ነው። ብዙ ልጆች አሉ። ውሸትም ሳይሆን በአካል ራሱ የምናያቸው ብዙ ሴቶች አሉ፣ የሰው ትዳር የሚያፈርሱ የሰው ባል የሚሰርቁ ብዙዎቻችሁ አሉ ማለት ነው ስለዚህ ሩታና አብርሽ መቼም አይለያዩም ይታረቃሉ እንግዲህ ነፂ ካአሁን በኋላ አብርሽ ብለሽ ቤቴ እንዳትመጪ ካአሁን በኋላ አንቺ ማየት አልፈልግም ብላ ማስጠንቀቂያ ሰጥታታለች ማለት ነው እንግዲህ ነፂ ከገባት ገባት ካልገባች ደግሞ ያው ተያይዘው ገደል ይገባሉ ማለት ነው ካልሆነም ደግሞ በህግ ትያዛለች ማለት ነው መቼም ዝም አትባልም እና ውድ ቤተሰቦቼ ቪዲዮ ስታዩ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ